የካራማራ ድል ኢትዮጵያውያን ለሀገር ለዋላይነት ሲሉ የውስጥ ችግሮቻቸውን ወደ ጎን በመተው በኅብረት የመቆማቸው ሕያው ማሳያ ነው ሲሉ በወሎ ዩኒቨርሲቲ የታሪክ ምሁርና ተመራማሪ ዶክተር አሰፋ ባልቻ ተናገሩ። የአሁኑ ትውልድ የቀድሞ አባቶችን የሞራል ልዕልና ለማስቀጠል ሀገርን ከድህነትና ኋላ ቀርነት ለማላቀቅ ሊሰራ ይገባልን ብለዋል። ዘመኑ ይርጋል ላቋን ሶማሊያ ለመገንባት ሀሳብ ይዞ በ1969 ዓ ም የዚያደ ባህሬ ጦር ምስራቅ ኢትዮጵያን ወረረ። ሆኖም ኢትዮጵያውያን እንደወትሮ ሁሉ የውስጥ ችግሮቻቸውን ወደ ጎን በመተው የሀገራቸውን ሉዓላዊነት ለማስከበር በአንድነት በመቆም ከዛሬ 47 ዓመታት በፊት የካቲት 26 ቀን 1970 ዓ ም የኢትዮጵያን ድንበር ጥሶ ወረራ የፈጸመውን የዚያድ ባሬ ጦር ካራማራ ላይ ድል በማድረግ ዳግም ታሪክ ሰሩም። በኢትዮጵያ የጦርነት ታሪክ ላይ በጉልህ የሚነሳውን የካራማራ ድል በሚመለከት ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት በወሎ ዩኒቨርሲቲ የታሪክ ምሁርና ተመራማሪ ዶክተር አሰፋ ባልቻም ኢትዮጵያ በወቅቱ በውስጥ ችግር የወደቀችበት ጊዜ ቢሆንም ጀግኖች አባቶች ግን ለውጭ ወራሪ ኃይል ያለደፈር ባይነታቸውን ዳግም በካራ ማራ ላይ በማሳየት የሀገረ ሉዓላዊነት ያስከበሩበት ታሪክ መሆኑን ያስረዳሉም። ራሴሰባዎቹ በኢትዮጵያ ጥሩ አልነበሩም። እነዛ የነበሩት አለመግባባቶችና ጥቦች እንደምታውቀው በሰሜኑ ከኤርትራ ጋርና መሳል እንትን ጋር ትግል የተጀመረበት ጊዜ ነው። እንደውም የተፋፋመ የመጣበት ዘመን ነበር። ነገር ግን በዚህኛው ወገን የነበረውን ግንባር ገና ሳንፈታና ችግሩ ሳይቃለል በምስራቁ ግንባር ደግሞ ያንን አጋጣሚ የእኛን የውስጥ ድክመት ተጠቅማ ማለት ነው። እስከ ድሬዳዋ እና ልልቆችን ብዙዎችን ቦታዎችን እስከ ናዝሬት ድረስ ለመምጣት እና ምናምን ተወጥኖለት ዘመታዎች ዘምሮ ኃይለኛ ምን የሌለ የአየርና የምድር ጦርና አስከትላ ሶማሊያ ወረረች። በጣም ብዙ ሕዝብ አሰልፋ ነበር የመጣችው በዚህ አድባሬ ጀና አድባሪ አማካኝነት። ለማንኛውም ግን በዛን ጊዜ የነበረው ሕዝብ ምን ጊዜም ቢሆን በላዋላዊነት ላይ የነበረውን እሳቤ እንትን ማድረግ አይችልም። በቆራጥነት በአጭር ጊዜ ስልጠና የወራት ያልፈጭ ስልጠናዎች ናቸው። የሚፈለገው ወኔው ነው። ስለዚህ በዛ ወኔ ነው እንግዲህ ኢትዮጵያውያኖች ከዳር እስከዳር በአድዋ ስሜት ማለት ነው መጥተው የካራማራ ተራራዋ ላይ እንግዲህ ባንዲራችን የሰቀልንበት ቀን ነው። ያኔ ዚያድ ባሬ በዘመናዊ ጦር መሳሪያና በተደራጀ ሰራዊት ኢትዮጵያን ለመውረር ሙከራ ቢያደርግም ኢትዮጵያውያን በአድዋ ላይ ያሳዩትን ህብረት በካራማራ ላይም በመድገም አልሸነፍ ባይነታቸውን አስመስክረዋል። ምን ያሉት ዶክተር አሰፋም የሶማሌ ድር የሚያስተምረህ ምንድን ነው? የፈለከውን ያህል የተደራጀ ሀይል ቢመጣብን የፈለከውን የታጠቀ እስከ አፍንጫ የሚሉት ነገር አለ፣ የታጠቀ ሀይል ቢመጣብን ህብረት እስካለ ጊዜ ድረስና ጥሩ አታጋይ ጥሩ መሪ እስካለ ጊዜ ድረስ የማይቀለበስ ነገር። ኢትዮጵያኖች ደግሞ ትንሽ ይበቃቸዋል። በዳር ድንበራቸው የመጣባቸውን ነገር በጭራሽ ይታገሱት የማይችሉት ጉዳይ ነው። አሁን ድረስ ያለው ሜዲያ ነው የምታየው። ኢትዮጵያዊነት በሁሉም ደም ውስጥ ያለ ነው። ስለዚህ እሱን ትንሽ መስራት ነው እንደሚፈለገው ብዙ ካራማራዎችን አሁንም መስራት ይቻላል። ስለዚ አሁን ወቅቱ የሚጠይቀው ጦርነት ሳይሆን ከጎረቤት ሀገራት ጋር የሰከነ የዲፕሎማሲ ሂደትን በመከተል የሀገር ሉዓላዊነትና ጥቅም ማስጠበቅ እንደሚገባም ነው ዶክተር አሰፋ የመከሩት። ዲፕሎማሲ ቀላል አይደለም። ካሪየር ዲፕሎማቶች አሉ፣ የሰለጠኑ ሰዎች አሉ እና ብዙ ሰዎች ያሏት የዋጣች ሀገር ናት። ይችኮነ ተማክሮ ሀገር ቆና የነ ምናሴ ኃይሌ እና ብዙ ብዙ ከዛም ወዲህ በደርግም ጊዜ የነበሩ ትልልቅ ሰዎች የፈለቁባት አገር ናት። ስለዚህ የበሰለ ዲፕሎማሲ ማሰብ ይፈልጋል። ሰከን ያለ ዲፕሎማሲ ያስፈልጋል። ከአጭር ጊዜ ፍላጎትና ከረጅም ጊዜ ልዩነቱን ማየት ያስፈልጋል። ማነው ወዳጄ ሊሆን የሚችል? ሁሉም ላይ በር ተጠርቅሞ አይሆንም። ሁሉም ላይ ፊት አትሮ ሊሆን አይችልም። ዲፕሎማሲ በጣም በጣም ዴሊኬት የሆነ ሰብጀክት ነው። መቼም አገር ዝም ብሎ በነፃነት ዝም ብሎ አይቀመጥም። ጠላት እንዳለ ሁሉ ወዳጅ አለው እና ጠላት በርትተው እንዳይነሱብህ የማስደረግ አንድ ፖሊሲ። ስለዚህ የጥሩ ዲፕሎማሲ ውጤቱ ብዙ አይነት ነው። አገርን ሰላም ያደርጋል፣ አገርን ሉዓላዊነቱን ጠብቆ እንዲቆም ያደርጋል፣ አገርን በኢኮኖሚ እንዲበለጽግ ያደርጋል። ሰከን ያለ በእውቀት የሚመራ ካሬር ዲፕሎማቶች የሆኑ ሰዎች ሊይዙት የሚችሉ ይህንኑ አበረታተው መቀጠል ነው የሚለው። የአሁኑ ትውልድም የአባቶችን የሞራል ልዕልና በማስቀጠል ሀገርን ከድህነትና ኋላ ቀርነት ለማውጣት የድርሻውን መወጣት አለበት ብለዋል።